ካልኩሌተሩን ባልሰራው ወይ ደግሞ ባልሰጠው አይሉም ወይ ቁጮትም ወይ እንግዲህ ይሄን ብናረግ ኖሮ የሚል ብዙም ጸጸት የለኝም። ሰርተው ለለውጡ አካል ሰጥተዋል። በቅርብ ደግሞ የአርበኞች ግንቦት ሰባት ጸሐፊ የሆኑት ታዋቂ ፖለቲከኛ አቶ አንዳርጋቸው ጽጌ የመንግስት ፍኖተ ካርታ ስላልነበረው ፍኖተ ካርታውን ሮድማፕም ሰርተ ላይ ሰጠ ነው እኛንን ብለው ተናግረዋል። እና ይሄ ነገር አይጋጭም ወይ እርስዎ ካልኩሌተር ሰርተው እሳቸው ሮድማፑን መንግስት ስር የለው ከሰሩለት መንግስት በየትኛው አካሄድ እየዘለቀ ይመስሉት ብለው የተናገሩት ነው። ተንኳሽ ንግግር ነው። ለምንድን ነው የተጠቀሙት እሱን ንግግር? እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ፌማ ጠገ የፋሲካ ባለ ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለ ሁለት መኝታ 91 ካሬ ሜትር በ973 ብር ቅድመ ክፍያ፣ ባለ ሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ብር ቅድመ ክፍያ ብቻ ቤትን የግለው ያድርጉም 60 ሲከፍሉ ተጨማሪ 40 ፐርሰንት ቅናሽ ያገኛሉ። ተደምረዋል ወይ ብሎት ካልኩሌተሩን ሊሆን እየሰራ ነው አሉ። መልሼ እንደገና እባክህ ሆነ በነጭና በጥቁር ያስቀምጡልኝ ተደምረዋል፣ አልተደመሩም ስል አይ ለለውጥ አካል ካልኩሌተሩን ሰርተን ያቀብል ነው እኛንን ብለዋል። ካልኩሌተሩ ምን ገጥሞት ነው? እቺ ሀገር የተለያየ መፈናቀሎችን፣ መከራዎችን፣ ችግሮችን ያስተናገደችው ከሰሪው ነው ወይስ ከተቀባዩ ነው ብዬ መጠይቅ ብዙ ጊዜ ይፈልግ ነበር። ጊዜው በጣም ይሮጣል እንግዲህ በአንድ ጊዜ አንድ አመት ውስጥ ብዙ ለውጦች መጥተዋል። በሽግግሩ ወቅት የሚያጋጥሙ የፖለቲካና ኢኮኖሚያዊ ችግሮች አሉ። አንዳንድ ልናስወግዳቸው ልናስቀራቸው የምንችላቸው ችግሮች ገጥመዋል። አንዳንድ ደግሞ ሊደርሱ የሚችሉ ችግሮች ደግሞ ሳይደርሱ የቀሩበት ሁኔታ ነው ያለው በዚህ አንጻር ይሄ ሽግግር በታሰበበት መንገድ ሙሉ በሙሉ እየሄደ ነው ካልን አይ ቲንክ ማጋነን የሚሆነው። ችግሩ ከሀገሪቷ ነባራዊ ፖለቲካዊ፣ ኢኮኖሚያዊ ሁኔታ እንዲሁም ደግሞ የሽግግሩ አመራር አስቀድሞ መውሰድ የነበረባቸው ስንወተውት የነበረባቸው የሀገሪቷ የፖለቲካ ልሂቃን ተቀራርበው በወሳኝ ጉዳዮች ላይ የመደራደር በተለይ ደግሞ ወደ ሽግግር እየሄደን ስለሆነ ከምርጫ ጋር ተያይዞ የጊዜ ሰሌዳ የህግጋቶች እንዲሁም ደግሞ በሀገሪቷ ውስጥ ለረጅም ጊዜ የቆዩ አነታራኪ የሆኑ ጥያቄዎች እና ጉዳዮች አሉ። እነዛን ጉዳዮች በምን ሂደት እና እንዴት እንፈታለን የሚለው ላይ በቂ ውይይትና፣ ዝግጅት ድርድር ባለመካሄዱ አለመግባባቶች ወደ ግጭቶች እያመሩ ያሉበት እና በደም መፋሰስም ሽግሩም ራሱ ከበተወሰነ ደረጃ ከሀዲዱ እንዲወጣ ያደረገ ሁኔታ እንዳለ ስለዚህ ምን ነው ካልኩሌተሩን ባልሰራው ወይ ደግሞ ባልሰጠው አይሉም ወይ ቁጭቱም፣ ወይ እንግዲህ ይህን ብናረግ ኖሮ የሚል ብዙም ጸጸት የለኝም። ባለፈው እንደተወያየ ነው፣ ይህን ትግል በምናደርግበት ወቅት ብዙ መንገዶችን ማየት ነበረብን። ለውጡ ሊመጣ የሚችለው ወይ የኢህአዴግን መንግስት ሙሉ በሙሉ በመገርሰስ ነው ወይ ደግሞ በኢህአዴግ ውስጥ ሪፎርም እንዲመጣ በማስገደድ ነው። ሁለቱም ይቻል ነበር። የኢህአዴግን መንግስት በመጣል የሚመጣው ሪስክ ወይም ደግሞ በኢህአዴግ መንግስት ውስጥ ሪፎርም የሆኑ ኃይሎችን በመደገፍ የሚመጣ ሪስክ ካመዛዘንን በኋላ በኢህአዴግ ውስጥ ለውጥ የሚመራው ኃይል ወደ ስልጣን እንዲመጣ የሚለውን ነው የገፋን ሄድ ነው። በተለይ ከኦገስት 2016 ጀምሮ በግልጽ ለህዝብም እያቀረብን በህዝብም ድጋፍ ይዞ የመጣው ይሄው ነው። የነበረው ሪስክ ኢህአዴግን ሙሉ በሙሉ ብንጥል፣ በተለይ ደግሞ ተተኪ ሊሆን የሚችል የሚመጣውን የፓወር ቫኪዩም ሊሞላ የሚችል የተደራጀ ና አልተርኔቲቭ ሊሆን የሚችል ፖለቲካል ፓርቲ ባለመኖሩ ና ሀገሪቷ ካላት ፎልት ላይንስ አንጻር ኢህአዴግ ና መንግስት አንድ ስለሆነ ፓርቲና ስቴት አንድ ሆነው ባሉበት ሁኔታ ያን ፓርቲ መጣል ሀገርን ወደ መጣል አደጋ ይጋርጣል። ሀገር እስከሌለ ደግሞ ወደ ለውጥ መሄድ አንችልም በሚለው ይህን ያደረግነው ያኛውን ደግሞ ሪስክ አይተነው ነበር። በኢህአዴግ ውስጥ ያለው የለውጥ ኃይል ኢህአዴግ ውስጥ የለውጥ ኃይል በማመንጨት ያ የለውጥ ኃይል ወደ ስልጣን እንዲመጣ ትራንዚሽን ስሩ ሪፎም ስሩ ኔጎሽሽን ምን ለው ብናደረግ ደግሞ ችግሩ ምንድነው ብለን ስናስብ ሊኖር የሚችለው ሪስክ ውስጥ አንዱ ሙሉ በሙሉ ለሪፎርም እና ለትራንዚሽን ራሳቸውን ሊያስገዙ ይችላሉ ወይ? ንቅናቄውን ወይም ደግሞ የለውጡን ህልምና ትልም መንገድ ሊያሳስዱ ይችላሉ የሚሉ ብዙ ሪስኮችን አይተን ካልኮሌት ካደረግን በኋላ ስናመዛዝ ነው ኢህአዴግ ውስጥ ያለው ሀይል ወደፊት መሄዱ የተሻለ ነው ሪስክ፣ ሁለቱም ሪስክ አለው የተሻለ ነው በሚለው ነው ይሄን ነው እንዳሰብነው ሄደዋል። እንዳሰብነው ሙሉ በሙሉ አልሄድም። ሆኖም ግን አሁንም ቢሆን የእኛ ግምገማና የእኛ ፕላን ጥሩ ነበረ ብዬ ነው የማስበው። አሁን ካሉ ችግሮች ኢህአዴግ ቢወርድ ኖሮ ነው የሚሻለው ወይስ ቤግ መቀጠሉ ነው የሚሻለው ብለን ስናየው አሁንም ቢሆን ኢህአዴግ በተዳከመ መልኩም ራሱ መቀጠሉ ሃገርን አትሊስት እስከዚህ ደረጃ ስላስቀጠለ ዊ አር ቤተር ኦፍ የሚል ግምት አለኝ። ሆኖም ግን የለውጥ ኃይሉም ሆነ የተቃዋሚውም ኃይል ባለፈው አንድ አመት እድሉን ሙሉ በሙሉ አልተጠቀመበትም። ጊዜ በጣም ባክኗል። የመጀመሪያዎቹ ስድስት ወር አንድ ወር አንድ አመት በአግባቡ ባለመጠቀም ለውጡን ራሱ የትራንዚሽናል ፖለቲክስ የሚጠይቀውን አሰራር ወይ በአግባቡ ባለመረዳት ወይ ደግሞ በአግባቡ ወደ ስራ ባለመለወጥ ችግሮች እየመጡን ያሉት በአጠቃላይ ግምገማ ሳየው ብዙም የምነሳሳት ነገር የለም። መልካም እንግዲህ በዚህ በካልኩሌተሯ ጉዳይ መጨረሻ ጥያቄ ነው የማቀርበው። ሁል ጊዜ ጥያቄና መልሳችን ስለማስታውሰው ነው እንግዲህ እርስዎ ካልኩሌተሩን ሰርተው ለለውጡ አካል ሰጥተዋል። በቅርብ ደግሞ የአርበኞች ግንቦት ሰባት ጸሐፊ የሆኑት ታዋቂ ፖለቲከኛ አቶ አንዳርጋቸው ጽጌ የመንግስት ፍኖተ ካርታ ስላልነበረው ፍኖተ ካርታውን ሮድማፑን ሰርተ ሰጠ ነው እኛንን ብለው ተናግረዋል እና ይሄ ነገር አይጋጭም ወይ? እርስዎ ካልኩሌተር ሰርተው እሳቸው ሮድማፑን መንግስት ስር የለው ከሰሩለት መንግስት በየትኛው አካሄድ እየዘለቀ ይመስሉታል? የተመታታ ነገር አይሆንም ወይ? በመጀመሪያ ደረጃ ካልኩሌተሩን ትዝ ካለኝ ቄሮ ነው ያልኩት። ላሽሙር ያህል የቀረበ ነው ብዙ ተጋ ነው እዚህ ሀገር እንትን ላይ ሲል አይቼዋለሁ። ካልኩሌትሩ ሰራን ስንል የለውጡን እንዲመጣ አገሪቷ ከአምባገነናዊ ስርዓት ወደ ዲሞክራሲ እንድትሻገር እድሉን የከፈተው ሽግግሩን እንዲወለድ ያደረገው የህዝባዊ እንቅስቃሴ ነው። ትልቁ የህዝባዊ እንቅስቃሴ ደግሞ የቄሮ ኃይል ነው። እዛ ውስጥ ደግሞ አንዱ ተሳታፊ እንደመሆነ መታየት ያለበት የፍኖተ ካርታ ተሰርቷል የሚለው እስካሁን የያየሁት ፍኖተ ካርታ የለም። የፖለቲካ ትራንዚሽኑ ፍኖተ ካርታ ብዙ ጊዜም አይ ቲንክ ሮድ ማፑን ስወጠውት የነበርኩት እኔ ነኝ፣ ሰልችቶኝ እስከታወኩት ድረስ። ከዚህ አንጻር ለለውጡ አመራር ፍኖተ ካርታ የሰጠ ኃይል ካለ ያም ፍኖተ ካርታ ማየት መቻል አለብን። ምክንያቱም ሊኖር የሚችለው የድብቅ ፍኖተ ካርታ፣ ፍኖተ ካርታ ማለት ሕዝብ ምሁራን የሁሉም ባለድርሻዎች ተወያይተውበት በጋራ የሚያደርጉት የአንድ መሪም የአንድ ፓርቲም ፍኖተ ካርታ ሊሆን አይችልም። ሀገር በአንድ ግለሰብ በአንድ ፓርቲ ሊሆን አይችልምና ያ ፍኖተ ካርታ መውጣት አለበት። ማንኛውም ቡድን ይሁን ሰርቶ ካቀረበው ያ ፍኖተ ካርታ ለህዝብ ውይይት ለፖለቲካ ልሂቃኑ ውይይት መቅረብ አለበት። እውነትም እንደ ግንቦ ሰ አሰጥተው ከሆነ ያ ፍኖተ ካርታ መቅረብ ነበረበት። ተወያይቶ ምንም ችግር የለውም። ማንኛውም ፓርቲ ያቅርብ። ያ በተለያዩ ኢንትረስት ባላቸው ፖለቲካ ድርጅቶች አመራሮች ተገምግሞ በስሎ መጨመር ያለበትና መቀነስ ያለበት ተቀንሶ መሄድ መቻል አለበት። እንደሚመስለኝ ግን ሁላችንም ከውጭ የመጣ ነው ከየ ቦታ የመጣ ነው ቢሆን ይሻላል ሚሉ ምክር ሀሳቦችን ለጠቅላይ ሚኒስትሩም ለተለያዩ አመራሮችም ስናቀርብ ነበረ። ያንን እንደ ፍኖተ ካርታ የሚቀርብ ካለ የተሳሳተ ይመስለኛል። ፍኖተ ካርታ ሀገራዊ መግባባት የሀገራዊ ፍኖተ ካርታን መሆን ያለበት ያ እስካሁን አላየወትም። ምናልባትም እየተነገረ ያለው ሁሉም ቡድን ሲያደርግ እንደነበረው በቡድኖችም በግለሰቦችም የቀበረበ ከሆነ ያንን እንደ ምክረ ሀሳብ እንጂ እንደ ፍኖ ተካርታ ልንቀበለው አንችልም። መልካም እንግዲህ፣ ወደ ደቡብ እንሄድና ና ደቡብ ሲዳማ እናነሳለን። ሲዳማ የቆየ ጥያቄ የነበረው ክልል የመሆኑ ጥያቄ ነበረው እና በዚህ በአሁኑ ለውጥ ጊዜ ላይ እንደገና ዳግመኛ ተቀስቅሶ ነበረ። እንደውም አንድ ንግግሮት ጨምበላላ እየተከበረ በነበረበት ሰዓት ደቡብ ሲዳማ በኃይልም ቢሆን ክልል ይሆናል ብለው የተናገሩት ነው። ተንኳሽ ንግግር ነው። ለምንድን ነው የተጠቀሙት እሱን ንግግር? መጀመሪያ ምንድን ነው የተፈጠረው የሚለው ማየት አስፈላጊ ነው። ለውጡ ሲመጣ የፖለቲካ መዳሩ ሰባ ፖለቲካ ሊብራላይዜሽን ውስጥ ገባ። ይህ ማለት ተዳፍነው የነበሩ የህዝብ ጥያቄዎች ወደፊት ለፊት እየገፉ የመጡበት ነው። የለውጡ አመራርም ጠቅላይ ሚኒስትር አብይንም ጨምሮ ከዚህ በፊት ተዳፍነው የነበሩ የህዝብ ጥያቄዎች በሙሉ በህግ ይመለሳሉ የሚል ቃል በመስጠታቸው ሲዳማንም ጨምሮ ሌሎች ቡድኖች ለረጅም ጊዜ አንስተውት በኃይል ሲታፈንባቸው የነበረውን ህዝባዊ ጥያቄ ወደፊት ገፍተው ያመጡበት ነው። የሲዳማ ህዝብ ጥያቄ ዛሬ አይደለም የጀምረው የዛሬ ሀምሳ አመት ጀምሮ በደርግ ጊዜም አንዱ በታሪክ ተደብቆ የተቀመጠ ግን ከፍተኛ የትግል ከተካሄደበት አካባቢ ውስጥ የሲዳማ ርነት ንቅናቄ ርነት ድርጅት ሲያቋቁሙ ሲያካሂደው የነበረ ከንጉሱ ዘመን ጀምሮ በደርግም ጊዜ የቀጠለ በህወሓትም ጊዜ ቀጥሎ ከፍተኛ መስዋዕትነት የተከፈለበት የብሔራዊ ሙቭመንት አለ በኢቨን ባለፉት ሀያ ምናምን አመታት ውስጥ በተለያየ ጊዜ የህዝብ ቁጣ ገንፍሎ በሀይል የተጨፈለቀበት አይ ቲንክ ሁለት ሺ ሶስት እንደ አውሮፓውያን አቆጣጠር አካባቢ ይመስለኛል የሎቄ ማሳከር ሎቄ በሚባል በቦታ ላይ ከፍተኛ የሆነ ህዝብ በመንግስት የተጨፈጨፈበት ሁኔታ ነው ያለው እና የሲዳማ ህዝብ ጥያቄ ዛሬ የተጀመረ አይደለም፣ ገፍቶ የመጣ ነው። ሊብራላይዜሽኑ የፖለቲካ ምህዳሩ መስፋት እድል ሰጥቶት ነው ያመጣው። ይህንን ይመስለኛል በተመረጡ በመጀመሪያው ወር አካባቢ ጠቅላይ ሚኒስትሩ ወደዛ በሄዱ ወቅት የአገር ሽማግሌዎች በመውጣት በግልጽ ያቀረቡት፣ ጠቅላይ ሚኒስትሩም በማያወላዳ መልኩ ጥያቄያቸው ታሪካዊ ሕገ መንግስታዊ እንደሆነ በመናገር በህግ መሰረት ይፈጸማል በሚል ቃል ገብተውላቸዋል። በዚህ ሂደት ነው ቀጥሎ የመጣው። በሂደት ግን ይህንን ህጋዊ ታሪካዊ መሰረት ያለውን የህዝባዊ ጥያቄ ለመመለስ የተደረገው ሂደት ስተነበረው ስህተት በሶስት ደረጃ አያለሁ። ለዚህ ግጭት ያዘጋጀ አንደኛ፣ የፖለቲካ ምህዳሩ ሲሰፋ መንግስት እንደዚህ አይነት ጥያቄዎችን ለመፍታት የህዝቡን ህግ መንግስታዊ ጥያቄ ለመፍታት አቅም ይኖረዋል ወይ የሚል ግምጋሜ አልተደረገም። ግምጋሜው ሳይደረግ ወደ ቃል የተገባበት ሁኔታ ነበረ። ምንድን የተደረገው ልክ የሲዳማ ጥያቄ እንደቀረበ በደቡብ ውስጥ ያሉ ብዙ ቡድኖች ተመሳሳይ የስቴት የክልልነት ጥያቄ አቀረቡ። ይህንን ቁጭ ብሎ ከህዝብ ጋር ከመወያየት ይልቅ ወደ ፓርቲ ተገፍቶ የዚህ ችግር አካል የሆነው የደሄዴን ፓርቲ ራሱ እንዲፈታ ነው የተደረገው። ደሄዴን ደግሞ ራሱን መለወጥ አልቻለም። ህወሀት ከዚህ ስልጣን ሲለቅ ትግራይ ሄዶ ራሱን በአዲስ መልኩ ሪብራንድ ራሱን አድርጎ የሄደበት ሁኔታ ነው የምታየው። ኦህዴድ በትክል ጊዜ ወደ ህዝብ ትግል በመምጣት ራሱን ሪብራንድ አድርጓል። በአዴን ወደ ህዝብ በመመለስ ራሱን ሪብራንድ አድርጓል። ደሂዴን ራሱን ሪብራንድ ስላደረገ በህዝብ ውስጥ ተቀባይነቱ በጣም የወረደ ነበረ። ይሄንን ፓርቲ መፍትሄ እንዲያመጣ ኃላፊነት መስጠቱ የተሳሳተ ነበረ። ይህን ስህተት የሚያሳየው ኦልሞስት ጥናት ይካሄድ ተብሎ ከተሰጠ ወዲህ ወደ አምስት ስድስት ወር ጊዜ በማጥፋት ከነባራዊ ሁኔታ ጋር የማይገናኝ የልጆች መጫወቻ የመሰለ አይነት ሪሰርች አቀረቡ። ይህንንም ራሱ እስከ የሲዳማ ህዝበ ውሳኔ መደረግ የነበረበት እስከ አንድ ሳምንት እስኪቀረው ድረስ ባለማቅረብ ጊዜ በማባከን ለግጭቱ አስተዋጽኦ እንዳደረጉ ነው የማየው። ሌላው ምርጫ ቦርድ ነው። ምርጫ ቦርድ የሬፈረንደም የማስደረግ ግዴታ ነበረበት። አቅም የለኝም የሚለው ብሎ የሚያስብ ከሆነ አስቀድሞ መግለጫ ወይም ደግሞ አስቀድሞ መብራሪያ መስጠት ሲችል እስከ ቀኑ ዋዜማ ድረስ በመድረስ ከዛም ደግሞ በጣም ቀስቃሽ የሆነ አይነ መግለጫ ነው ያወጡት። የምርጫ ቦርድ ኃላፊነት በክልሉ ምክር ቤት የተሰጠውን ኃላፊነት እነሆ አዲስ ነገር ከቴመር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ፌ ማጠገ የፋሲካ በዓልን ምክንያት በማድረግ ባለሁለትና ባለሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለሁለት መኝታ 91 ካሬ ሜትር በ973000 ብር ቅድመ ክፍያ፣ ባለሶስት መኝታ 130 ካሬ ሜትር በ1391000 ብር ቅድመ ክፍያ ብቻ ቤትን የግለው ያድርጉም። 60 ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ። በመጠቀም ምርጫ ማካሄድ ብቻ ነበር፣ ሬፈረንደም ማካሄድ ብቻ ነበር። ሬፈረንደሙን አዘጋጅቶ ህዝቡ ድምጽ ከሰጠመ በኋላ የድምፁን ውጤት ማሳወቅ ብቻ ነበር። እዛ መግለጫ ውስጥ ግን የምናየው ምንድን ነው? የሐዋሳ ጉዳይ ያነሳል። የሐዋሳ ጉዳይ ከምርጫ ቦርድ ጋር የሚያያዝ ምንም ነገር አይደለም። የፖለቲካ ውሳኔ ነው። ፓርቲውን፣ የፌዴሬሽን ምክር ቤትን የሚታይ ነው። ከዛ የማይኖሪቲ የአናሳ ቡድኖችን መብት ያነሳል። የአናሳ ቡድኖች መብት የምርጫ ጉዳይ አይደለም። የምርጫ ቦርድ ጉዳይ አይደለም። የረፈረንደም ጉዳይ አይደለም። እንደዛ አይነት ችግር ካለ ሁኔታውን ማየት ያለበት የፌዴሬሽን ምክር ቤት እንጂ የምርጫ ቦርድ አይደለም። በዚህ መልኩ በሕዝቡ ላይ ቁጣ የቀሰቀሰ ችግር ነው ያነሳው። በሶስተኛ ደረጃ ኤጀቶች ታክቲካል ሰርተዋል። የፖለቲካ ትግሉን ስላሸነፉ የፖለቲካና የሞራል ልዕልናን የበለጠ ይዘው ስለመጡ ህዝቡን ሙሉ በሙሉ ናቸው ማሰለፍ ስለቻሉ እነሱን የሚቋወሙ ኃይሎች ጉዳዩን ከፖለቲካ ምህዳር ወደ ሴኪሪቲ ምህዳር መግፋት ፈልገው ነበር። ይሄ በግልጽ ይታይ ነበረ። ይሄን አውቀው አስቀድመው በመዘጋጀት ወደ ግጭት ሊያደርሱ የሚችሏችሁትን ትንኮሳዎችን የሚያከሽፉበትን መንገድ ላይ መዘጋጀት ነበርባቸው ይሄን ባለማድረጋቸው ግጭት እንዲቀሰቀስ እና የፖለቲካ ጥያቄው ወደ ሴኪሪቲ ጥያቄ ገብቶ ክልሉና ዞኑ በኮማንድ ፖስት ስር እንዲወርግ አድርገዋል። የታክቲካል ስህተት በመስረት የእነሱ ባላንጣዎች በሴኪሪቲ ረልም ውስጥ አድቫንቴጅ እንዲወስዱ በማድረግ ስተፈጥሯል። ከኔ ጋር በተያያዘ እኔ ብቻ ሳልሆን የኦሮሞ ትግል የሲዳማ ህዝብ ትግል አጋር ነው። ላለፉት ሀምሳ ዓመታት አባቶቻችን ብዛም እንዳልኩት በባሌ ተራራዎች በሶማሌ በረሃዎች አብረተው አድቀዋል። የሲዳማ ህዝብ ታሪካዊ እና ህገ መንግስታዊ ጥያቄን ያቀረበው መንግስት ቃል በገባው መልኩ በሰላም መምጣት መፍታት መቻል አለበት። በማን እንደ ማንኛውም ህዝባዊ ጥያቄ የኤርትራም ይሁን የኦሮሞም ይሁን የትግራይም ይሁን የህዝብ ጥያቄን በሰላም መፍታት ሲችል፣ መንግስት በሰላም አልፈታ ካለ የህዝብ ጥያቄ ስለማይዳፈን ወደ ጉልበት መሄዱ አይቀርም ነው አሁንም ቢሆን መንግስት መረዳት ያለበት የህዝብ ጥያቄ የሲዳማም የወላይታም የማንኛውም ህዝብ ጥያቄ አፍናለሁ ካልሽ ለሁለት ቀን ለሁለት ዓመት ለሃያ አመት ማታፈን ይቻላል አለበለዚያ በአንደኛው መንገድ ሆነ በሌላኛው መንገድ መፈታቱ የማይቀር ነው እና ይሄን ያየ ነው መንግስት ፈቃደኛ አልነበረም ወይ? አቶ ጃዋር መጠየቅ ስላለብኝ ነው። ምክንያቱም ይሄኛው አሁን የለውጥ አካልኝ የሚለው መንግስት ለመደራደር ፍላጎት አልነበረም ወይ? ለምንድን ነው እንደዛ አይነት ንግግር ድርሶ ሄደው በዛ በ እሳት በነደደበት ቀጠና ላይ ቤንዜል የጨመሩትና ሲዳማ በኃይልም ቢሆን ክልል የመሆን ጥያቄውን ያስከብራል ብለው የገፋፉት መንግስት ከመንግስት ምን ተቃርኖ ነበረው? አንደኛው ጥያቄ ነው። ሁለተኛ ደቡብ እንደ ደቡብ አንድ ላይ ቢሆን የተሻለ ኃይል አይኖረውም ወይ? ፖለቲካውም ቢሆን ደቡብ ከሚፈርስ ምክንያቱም ሲዳማን ተከትሎ የተነሱ ሌሎች ጥያቄዎች ስላሉ የደቡብን መፍረስስ እንዴት ያውታል? ምንም እንኳን ሲዳማ ክልል የመሆን ጥያቄ መብቱና ህገ መንግስቱም የሚደግፈው ቢሆንም ድግም መንግስት ውስጥ ሁለት ሀይሎች ያሉ ይመስለኛል። የህዝቡ መብት ማክበርና የሂዳማ ብቻ ሳይሆን የሁሉም ህዝቦች መብት እንዲከፈር የሚፈልግ ሀይል አለ። በማንኛውም ለውጥ ውስጥ ሁሌም ለውጥ የሚፈልግ ወይም ደግሞ ለውጥ ማጨናገፍ የሚፈልግ ሀይል አለ። በሲዳማም ላይ ያለ ነው ያየ ነው፣ በሌሎች አካባቢም ያየ ነው። ለውጥ የሚፈልግ ለውጥ ማጨናገፍ የሚፈልግ ሀይል እንዳለ ነው የምናየው። በሲዳማም ላይ ለውጥ የሚፈልገው ሀይል አለ፣ ግን ሙሉ አቅሙን በመጠቀም ያ ለውጥ በተረጋጋ መልኩ ጥያቄው በተረጋጋ መልኩ በተፋጠነ መልኩ እንዲመለስ ማድረግ አልቻለም። ምክንያቱም የለውጥ የማይፈልገውን ሀይል አቅም ፕሮባብሊ አሳንሶ በማየት የህዝቡን ዲተርሚኔሽን አሳንሶ በማየት በፍጥነት እርምጃ ለውስደ ነው። ቅድም እንዳልኩሽ ጥያቄውን መፍታት የሚችለው ማን ነው ወደሚለው ከመሄድ ይልቅ ኦረዲ ለተዳከመ የህዝቡንም ጥያቄ መመለስ ፍላጎት ለሌለው አካል ኃላፊነት ተሰጥቶታል ማለት ነው። በደህዴን ውስጥ ሁለት አይነት ኢንትረስት ሁለት አይነት አመለካከቶች ነው ያሉት። በአንድ ወገን የህዝቡን ጥያቄ አፍነን ክልሉን ማስቀጠል አለብን የሚሉ አሉ። በሌላ ወገን ኖ፣ ይህንን ማስቀጠል አንችልም፣ የህዝቡን ፍላጎት በመክንት ራስን ልዩ አይነት አዲስ አወቃቀር፣ አዲስ የፖለቲካ አሰራር መቀበላለን የሚሉ ሀይሎች አሉ። ስለዚህ በተለይ ደግሞ አፐር ሀንድ የነበራቸው የበላይነት ያላቸው የህዝቡን ጥያቄ ማፈን የሚፈልጉ ናቸው። እኔ ስም መጥራትና ውስጥ ውስጡ መግባት አልፈልግም፣ ግን የደህኔን አመራሮች ኦልሞስት አብዛኞቹን አነጋግሬያቸዋለሁ። ያ ብቻ አይደለም። ደቡብ የሚባለው ክልል ሲሰራ እዛ የነበሩ ነባር የኢህአዴግ አመራሮቹን አትሊስት ወደ አምስት የሚሆኑትን በግል አነጋግሬያቸው ምን ነበረ ደቡብ የሚባለው ክልል ሲሰራ ራሱ በህዝቦች ፍላጎት ላይ አይደል ነበረም። ኢንፋክት እንዳይሰራ ከፍተኛ የሆነ አምስት ክልል ነበረ። ደርግ ሲወርድ አምስት ክልል ነበር የተቋቋመው። አምስቱ ተጨብልቆ አንድ ሲመጣ ከፍተኛ ቁጣ ነበረ። ከፍተኛ በህዝብ ፍላጎት ላይ ሳይሆን፣ ኢቨን በፖለቲካ አመራሩ ላይ ሳይሆን፣ በህወሓት ውስጥ የነበሩ የተወሰኑ ግለሰቦች ስለፈለጉት ብቻ ነው ክልሉ የተሰራው። አሁንም ቢሆን አንቺ አሁን እንዳልሽው የደቡብ መቀጠልን የሚፈልጉ ቡድኖች አሉ። አይ የደቡብ መቀጠል አይሆንም። ስለዚህ በአዲስ መልኩ ክልሉ መዋቀር የሚሉ አሉ አሉ። ይሄን መወሰን ያለበት ህዝብ ነው። ይሄን መወሰን ያለበት ፓርቲ አይደለም። ስለዚህ ወደ ሬፈረንደም ሄዶ ህዝብን አወያይቶ ህዝብ በድምፅ መወሰን መቻል ነበረበት። የሲዳማም ቢሆን እኮ የሲዳማ አክቲቪስቶች ስለፈለጉት ብቻ ሳይሆን ሬፈረንደም ሆኖ የህዝብ ድምፅ ታይቶ ህዝብ ከወሰነ ሲዳማ ክልል ይሆናል። ህዝብ ካልወሰነ ይቀጥላል ግን በፓርቲ ውስጥ ያሉ ደቡብ ይቀጥል አይቀጥል የኔ ውሳኔ አይደለም። ኢንፋክት የፓርቲዎቹ አመራር ውሳኔም አይደለም። ውሳኔ መሆን ለህዝብ ነው ለህዝብ ነው መጥተው ያለበት። እንደ አንድ ፖለቲካል ሳይንቲስት ግን የማየው ሲዳማ ላይ ወላይታ ላይ ከፋ ላይ እያየን ያለነው ነገር ህዝቡ አሁን ያለው አወቃቀር አልጠቀመንም አልጠቀመንም፣ ራሳችን በራሳችን ማስተዳደር አለብን፣ ለልማት አላመቸንም የሚል ነው። ወላይታ ላይ በሚሊዮን የሚቆጠር ሰው በሰልፍ ወጥቶ ትዕይንት ህዝብ አካሂዷል። ደህዴን የፈጠረ ቀረብኩ ያለውን ሪሰርች አይቼዋለሁ። ያ ሪሰርች የት ደቡብ ውስጥ የተካሄደ አይመስለኝም። ሌላ ቦታ ካላካሄዱ በስተቀር ደቡብ ውስጥ የምናየው በሰልፍ የምናየው በተለያየ ስብሰባዎች ላይ የምናየው ከከፋ እስከ ሲዳማ የምናየው ህዝቡ ራሱን ለማስተዳደር ፍላጎት እንዳለውና ደኢህዴንም እንደ ፓርቲም ሆነ ደቡብ ክልልን ያለው አወቃቀር አልጠቀመኝም ያለውን ነው ያለው። ያም ሆነ ይህ መወሰን ያለበት ህዝቡ ነው። አሁን እየተደረገ ያለው ግን የህዝቡን ፍላጎት የህዝቡን ህገ መንግስታዊ መብት መናድ ነው። በፖለቲካ ስለተሸነፉ የተለያዩ ብሄር ልሂቃንና አክቲቪስቶች የደኢህዴንን ካድሬዎች በፖለቲካ ስላሸነፏቸው በፖለቲካው ምህዳሩ ስለተሸነፉ ግጭትን በመቀስቀስ ኳሷ ከፖለቲካ ምህዳር ወደ ሴኩሪቲ ምህዳር እንድትሄድ ነው የተደረገው። አሁን በጣም የሚያሳዝነኝ መከላከያ ኃይሉን ወደዛ ውስጥ አስገብተውታል። ባለሁን ቀኝ ጋር ስንወያይ ያልኩት ነገር አለ። በተቻለ መጠን የፖለቲካ ችግሮችን በመከላከያ ለመፍታት መሄድ መከላከያው ላይ አላስፈላጊ ጫና ይፈጥራል ስል ነበረ። አሁንም ደቡብ ላይ የተካሄደው መከላከያ በማያውቀው ባልተሳተፈበት የፖለቲካ ችግር ውስብስብነት ያንን ውስብስብነት በፖለቲካ መፍታት ስላልቻሉ ወይም ደግሞ የፖለቲካ መፍትሄው ለእነሱ ሽንፈ ስለማይመጣ ወደ ሴኪሪቲ ያደረሱበት ሁኔታ ነው ያለውና አሁንም መሆን ያለበት ጉዳዩን ከሴኪሪቲ ምህዳር አውጥተው በፖለቲካ ምህዳር ውስጥ በፖለቲካ ድርድርና ውይይት መፍታቱ የሚሻል ይመስለኛል። መልካም። እንግዲህ ከዚሁ ጋር ተያይዞ እርሶ ከተናገሩ በኋላ ሲዳማ ሄዶ ሄዶ አስራ አንድ አስራ አንድ አስራ አንድ የተባለው ቀን ደረሰ። በዛም ቀን ያው የሰዎች ህይወት ጠፍቷልና ከዛ በኋላ እርሶ ምንም አላሉም። ለፈሰሰው ውስጥ ደም ተጠያቂ ነው አይደሉም? እርሶ የሲዳማን ህዝብ ጥያቄ ከእኔ ጋር ብቻ ለማያዝ መሄድ የሲዳማን ህዝብ መናቅ ነው። የአምሳ ዓመት ትግሉን ማራከስ ነው። ጨፌ የጨምበላላ ላይ ሄደሽ ከሆነ ወይ ደግሞ ከዛ በፊት የተደረጉ የተደረጉ አንድ ሁለት ሶስት ጋዶዎችን አይተሽ ከሆነ የዛን ህዝብ አንድነት የዛን ህዝብ ቁርጠኝነት ከአንድ ፖለቲካ አክቲቪስት ጋር አያይዞ መሄድ የሲዳማን ህዝብ መሳደብ ነው የሚሆነው። አይ ቲንክ አንቺ ሆንሽ ሌሎች ከዚህ መቆጠቡ የሚጠቅም ይመስለኛል። የህዝብን ጥያቄ አውርዶ አውርዶ ከአንድ ግለሰብ ኦፒኒየን ጋር ማያያዝ ትክክል አይደለም። ሌላው ደግሞ የሲዳማ ህዝብ ትግል እኔ ሳልወለድ የተወለደ ነው፣ በአያቶቼ ጊዜ የተወለደ ነው። የሲዳማ ህዝብ ከአያቶቼ ጋር ከአባቶች ጋር ሲታገል የነበረ እንጂ ዛሬ እጀቶና ቄሮ ወይም ደግሞ እኔና ሌሎች ስለተፈጥርን አይደለም መሆን ያለበት። የሲዳማ ግጭትም የተቀሰቀሰው ቅድም እንዳልኩሽ በእኔ ወይ በሌላ ሰው ምክንያት አይደለም። በየሲዳማን ህዝብ የሲዳማ ህዝብም ሆነ ሌላው የደቡብ ህዝብ በፖለቲካ ምህዳሩ ጠንካራ ክርክር፣ ጠንካራ አቋም፣ ጠንካራ አንድነት ይዞ በመምጣት ካድሬዎቹን ስላሸነፈ ካድሬዎቹ በፖለቲካ ሲሸነፉ ሽንፈታቸውን ላለመቀበል ወደ ሴኪሪቲ ምህዳር የገፉበት ሁኔታ ነው። ለዚህ ደም መፋሰሱ በጣም የሚያሳዝን ነው፣ ግን ይሄ እንዳይሆን ለምሳሌ ከፓርቲው ቼርማን ከነበረችው ከሆነችው ከወይዘሮ ሙፈሪያት ጋር ብዙ ጊዜ የተወያየንበት ጉዳይ ነው። እንደ ግለሰብ ኦፒኒንን ኦፈር ሳደርግ ነበረ። አሁን የታሰሩት የእጀቶ ልጆች እራሱ በሚገርም አሁን ልክ እንደ ጠንሳሽና ቀስቃሽ የሚያቀርቧቸው ልጆች ስንት ጊዜ እዚህ አዲስ አበባ መጥተው ከመከላከያ ከደህንነት፣ ከፖለቲካል ፓርቲ አመራጮች ጋር በመወያየት ይሄ ቀን ሳይደርስ መፍትሄ ይሰጠን፣ ያ ብቻ ሳይሆን ይሄ ቀን ሳይደርስ የሴኩሪቲ ሀይል ወደ ክልሉ ገብቶ ግጭት እንዳይነሳ እንዲቆጣ እንዲረዳን የሚል ውይይትና መፍትሄ ሀሳብ ሲያቀርቡ የነበሩ ናቸው። ስለዚህ እነዚህ ልጆችም ላይ ራሱ ዛሬ የሚደረገው በደል ትክክል አለም። ተጠያቂነት ይሄ የፖለቲካ ድክመት የፖለቲካ አመራሩ ድክመት የፈጠረው ግጭት እንጂ ኤክስተርናላይዝ ለማድረግ ኢህአዴጎች ብዙ ጊዜ የታወቁበት ሁኔታ አለ። የራሳቸውን የፖለቲካ መልፈስፈስ የራሳቸውን የፖለቲካ ድክመት ወደ ሌላው በመወርወር ሌላውን ማመሀኘት ነው የሚፈልጉት። ይሄ ግልጽ የነበረ አንድ አመት የቆየ በአንድ አመት ውስጥ 365 ቀን አለ። በዚህ ቀን ውስጥ ስንት ነገር ሰርተው ይሄ ግጭት እንዳይፈጠር ማድረግ ይችሉ ነበረ። ይህን ከማድረግ ይልቅ እስከ መጨረሻው ሰዓት በመቆየት ህዝብን ወደ እልህ በመገፋፋት፣ በህዝብ ውስጥ ደግሞ የጀንሰበት ምንላቸው ተላላኪዎችን በማስገባት ነው ግጭት የፈጠሩት። የዋዛ ሰው መሆኖት ነው ወይ? እንደው እንደ ተራሰው ኖት ወይ? እርስዎ ተናግረው የማይሆንስ ነገር ማይፈጸምስ ነገር አለ ወይ? የምናየው እኮ ነው አሁን በዚች ሀገር ላይ እርስዎ ብለው ያልሆነ ነገር እርስዎ ተናግረው ያልተደረገ ነገር ምንድን ነው? እኔ ስለተናገርኩ አይደለም ደቡብ ወይም እንደዚህ ሆነው ስላሉኝ ነው። እርስዎ ጠባጫሪ ነገር ተናግረዋል፣ እንደነገርኩት ቅድም፣ የዋዛ ሰውም አይደሉም። በፖለቲካው አለም ላይ ትልቅ ተጽዕኖ የሚፈጥሩ ሰው ነዎት። ስለዚህ እርስዎ እኔ ስለተናገርኩ አይደለም ይሉኛል። ከዚሁ ጋር የጂ ምን አነሳለው እኔ ዝም ያልኩት ብለዋል፣ ባለፈው ሶሻል ሚዲያ ላይ። ወደ እርስዎ ሶሻል ሚዲያ ለመሄድ ካለብን እንሄዳለን። እኔ ዝም ያልኩት በሀገር ይረጋጋ ብዬ ነው ነው የሚል አንድ ቃል አስቀምጠዋል። ወደ ዝርዝሩ መግባት አልፈልግም። ስለዚህ እርስ ሲናገሩ የሚፈጠር ነገር እንዳለ ስለሚያውቁ ነው ዝም ያሉት አደለም ወይ? ለምን አሁን እኔን ይቆጡኛል? የሲዳማ ጥያቄ እንደዚህ አቅለለሽ አሰብሹ ወይም የመብት ጥያቄያቸው እንደዛ ተናገርሽ ይሉኛል። ነገር ግን እኔ እንኳን ሲዳማን የክልልን ጥያቄ ለማጣጣል ወይም ደግሞ አይገባም ለማለት ሳይሆን ተንኳሽ ንግግር ተናግረዋል። ከዛም የተነሳ ደግሞ ሲዳማ ያለውን ነገር በኃይልም ቢሆን ከሚለው ነገር ጋር ክልል ይሆናል የሚለው አነጋገሮት የዋዛ ሰው ስላልሆኑ፣ ተራ ሰው ስላልሆኑ ከዛ ንግግሮት የተነሳ ሲዳማም ገፍቶበት ሂዷል፣ እንደመንፈሷል ተጠያቂ ነዎት እያልኩት ነው። በጣም አገዘብሽኛ አደለ እንዴ? ትንሽ በተናፈስ። ከዚህ ምጠፊ ነው የመሰለኝ ጭራሽ ያም ሆነ ይህ የእኔ ዝምታም ሆነ የሌሎች ዝምታ እኔ ብቻ አይደለም እዚህ ሀገር ውስጥ ስንወተውት ይሄ ቢስተካከል በዚህ መኩ ቢሄድ ስንል ስንወተውት ነበረ። ብዙም ሰሚ ባለማግኘታችን ፕሮባብሊ ዝም ብንል ምናልባት ሪፍሌክት አድርገው መንገድ ላይ ሊመለሱ ይችላሉ። ምናልባት በሚዲያ ከምንናገር በጆሮቸው ሹክ ብንል ላለው አመራር የሚዲያ ጫና ወይም ደግሞ የፐብሊክ ጫና ከማድረግ ብንወያይ በውስጥ ብንነግራቸው የሚል እኔ ብቻ አይደሉም። አይተሽ እንደሆነ አብዛኛው ሰው ትቷል ኮሜንት ማድረግ ነው። ከዚህ ጋር ነው የሚያያዘው። የሞኔ ብዙም ባትቆሎ ልኝ ጥሩ ይመስለኛል። እሺ ወደ እዛ ወደ ዋናው ነገር እንመለስናት ተጠያቂ ነው? ታደሉም አሁንም በአስራ አንድ አስራ አንድ በሆነው ጉዳይ ላይ ቀጥሎ ደግሞ ማነሳው ለምንድን ነው ዝምታን የመረጡት? ከዛ በኋላ የአጂቶ መሪዎች ተይዘዋል፣ ምንም ነገር ሲያደርጉ እያዩት አደ ከአቅሙ በላይ ሆኖ ነው። ቅድም እንዳልኩት ነገሮች ተበላሽተዋል። መንገድ በለቀቁበት ሁኔታ የፖለቲካ ምህዳሮች ውስጥ ነገሮች በፖለቲካ ምህዳር ውስጥ ባሉ ወቅት ለማስተካከል ከፍተኛ ሙከራ አድርገናል። ይህንን በዚህ ውስጥ ሚና የነበራቸው ብዙዎቹ ያውቁታል።